በኢትዮጵያ በየዓመቱ ከ83 ሺህ በላይ ሰዎች በካንሰር ህመም ምክንያት ህይወታቸው እንደሚያልፍ ተነግሯል። የካንሰር ታካሚዎች ወደ ጤና ተቋማት የሚመጡት ደረጃ ሶስትና አራት ከደረሰ በኋላ ነው። በኢትዮጵያ የካንሰር ታማሚዎች ወደ ጤና ተቋማት የሚሄዱት የህመሙ ደረጃ ሶስትና አራተኛ ደረጃ ከደረሰ በኋላ መሆኑን ይህ ደግሞ ለማዳን ከባድ እንደሚሆን እንደሚያደርግ በመሆኑ በጤና ሚኒስቴር የሚኒስትር ዴኤታ ከፍተኛ አማካሪ የሆኑት አቶ ሌሊሳ አማኑኤል ብስራት ራዲዮ ተናግረዋል። የካንሰር ህመም ቀድሞ ማከምና መከታተል ከተቻለ መዳን የሚችል ህመም መሆኑንም ገልጸዋል። በኢትዮጵያ የካንሰር ህመም ከጊዜ ወደ ጊዜ የበዛ መምጣቱንናም በአመት ከ83ሺ በላይ የሚሆኑ ሰዎች በካንሰር በሽታ እንደሚያዙም አክለዋል። በዓለም አቀፍ ደረጃ በአመት 19 ሚሊዮን ሰዎች በካንሰር የሚያዙ ሲሆኑ 10 ሚሊዮን የሚሆኑት ደግሞ ህይወታቸው እንደሚያልፍ ተነግሯል። ከነዚህ መካከል 75 በመቶ የሚሆነው ዝቅተኛ የሆነ የኑሮ ደረጃ ባላቸው ሀገራት ላይ የሚከሰት መሆኑም ተገልጿል። በሌላ በኩል የህጻናት ካንሰር ህመም በተመለከተ በአመት አራት መቶ ሺህ የሚሆኑ የሚያዙ ሲሆን ዘጠና በመቶ የሚሆነው ደግሞ ዝቅተኛ የኑሮ ደረጃ ባላቸው ሀገራት ላይ የሚከሰት እንደሆነም በጤና ሚኒስቴር በማህፀን በር ጫፍ ካንሰር አስተባባሪ የሆኑት ሲስተር ታከለች ሞገስ ለብስራት ራዲዮ ተናግረዋል። በርካታ ህጻናት በካንሰር ህይወታቸው የሚያልፍ ቢሆንም ከአዋቂ አንጻር የህፃናት ካንሰር ህመም ማዳን የሚቻልበት መጠን ከፍተኛ መሆኑም ተነግሯል። በዚሁ ዙሪያ የሚንቀሳቀሰው የበልሻ ፋውንዴሽን የካንሰር በሽታን የመከላከል ስራ መስራት፣ ህሙማንን የህክምና አገልግሎት እናም ድጋፍ እንዲያገኙ ማድረግ በካንሰርና በሌሎችም ምክንያቶች ወላጅ አልባ ይሁኑና ለችግር የተገለጡ ህጻናትን ለመደገፍ አላማው አድርጎ የሚሰራ ድርጅት መሆኑን የበልሻ ፋውንዴሽን መስራችና ስራ አስኪያጅ የሆኑት አቶ አበበ መብራቴ ገልጿል። መረጃው የኤደን ሽመልስ ነው። ሚስቴን ከቤት እንድትወጣ ምክንያት ናችሁ በማለት ወላጆቹን የገደለው ግለሰብ በእድሜ ልክ ጽኑ እስራት ተቀጥቷል። በምዕራብ ወለጋ ዞን ኤባ ዋቀየው በተባለ ስፍራ በባለቤቱና በወላጆቹ መካከል በተፈጠረ ጸብ ባለቤቱ ወደ ቤተሰቦቿ በመሄዷ ተናዶ ወላጆቹን በጦር ወቅቶ የገደለው ግለሰብ በእስራት መቀጣቱ ተገልጿል። አቶ ፋፉ ነጋሽና ወይዘሮ ጋሪቱ ሆንዴ በትዳር ለአመታት የኖሩ ሲሆን በትዳራቸውም ፈይሳ የተባለ ልጅን አፍርተዋል። ልጃቸው ለትዳር ሲደርስ እዚያው አካባቢ አንዲት ኮረዳ አጭተውለትም በሞቀ ሰርግ ድረውታል። ፈይሳ ያገባትን ኮረዳ ከቤተሰቦቹ ለተወሰነ ሰዓት አብረው ኖረው፣ ከዚያም ግቢ ቦታ በፈይሳ ቤተሰቦች ፈቃደኝነት ተሰጥቷቸው ቤት ሰር ተው መኖርም ጀምረው እንደነበር ተነግሯል። በዚህ ጊዜ አባትና እናት የመጀመሪያ ልጃቸውን ትዳር ጠብቀውና ተንከባክበው እየኖሩ እያለ በመሀል ክፍተቶች ተፈጥረው እንደነበር የምዕራብ ወለጋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ባለሙያ ኢንስፔክተር ቹቹ ኦቴ ለብስራት ራዲዮ ተናግረዋል። በመካከላቸው የተፈጠረው የቤተሰብ የገቢ ምንጭ የሆነ ትልቅ የቡና ዛፍ ፈይሳ ኮረዳዋን ሲያገባ እንደ ጥሎሽ የተቆጠረ ሀብት ነውና መጠቀም ያለብን እኛንን በሚል ነበር የካቲት አራት ቀን 2017 ዓ ም የፈይሳ ባለቤት የቡናው ዛፍሬ ሲያፈራ የለቀመች ስትሸጥ አባትና እናት ወደ ጸባ መሩ በዚህ ጊዜም የፈይሳ ባለቤት እሱ በሌለበት ቤቱን ጥላ ወደ ወላጆቿ ቤት ትሄዳለች ፈይሳ ማታ ቤት ሲገባ ባለቤቱ አለመኖሯን አይቶ አባት ሲጠይቅ የተፈጠረው ሲነግሩት እጃቸው በንዴት የባትየውን አንገታቸውን ሲያንቅ እናት ደግሞ የተሰቀለ ጦር ከግድግዳ ላይ አውረደው ሊወጉት እንደሞከሩ ፈይሳ ለፖሊስ በሰጠው ቃል ገልጿል። በዚህም ጦሩ በእናቱ በኩል በሰንዘሩ እንዴት ውስጥ እንደከተተውና አባቱንና እናቱን በመጋት ሁለቱንም ገሎ ጎን ለጎን አስተኝቶም ያመልጣል። በነጋታው የባልና ሚስቱን ሞት የአካባቢ ሰዎች ለፖሊስ አሳውቀው ፖሊስም በስፍራው ተገኝቶ የሟቾችን አስክሬን በማስነሳት ወደ ሆስፒታል ከላከ በኋላ ድርጊቱን ማን ሊፈጽም ይችላል ብሎ ምርመራም ይጀምራል። በዚህም ልጃቸው እንደሆነ በማስረጃ በመረጋገጡ ፖሊስ ባደረገው ከፍተኛ ክትትል ፈይሳ ከሶስት ቀናት በኋላ የካቲት ሰባት ቀን ሁለት ሺ አስራ ሰባት አመተ ምረት ቄለም ወለጋ ዞን ጋዋ ወረዳ በተሸሸገበት በቁጥጥር ስር ውሏል። ከዚያም ድርጊቱ መነሻ የሆነውንናም የድርጊቱን አፈጻጸም ፈይሳ በዝርዝር ለፖሊስ ያሳያል። የምርመራ መዝገቡን በሆስፒታል አስክሬንና በምርመራ በሌሎችም ማስረጃዎች አጠናክሮ ለአቃቢ ሕግም ያቀርባል። አቃቢ ሕግም ከፖሊስ ያቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል በምዕራብ ወለጋ ዞን ከፍተኛ ፍርድ ቤት ክስ ይመሰርታል። ፍርድ ቤቱም ተከሳሽ ፈይሳ ፋፉ ሰውን ለመግደል የተጠቀመበት መሳሪያና ዘዴ እንዲሁም የአገዳደሉ ሁኔታ በወላጆቹ ላይ መሆኑ ቅጣቱን እንደሚያከብድናም ጨካኝ ነውረኛና አደገኛ መሆኑን የሚገልጽ በመሆኑ ሚያዝያ ሰባት ቀን 2017 ዓ ም በዋለው ችሎት በእድሜ ልክ እስራት እንዲቀጣ ወስኖበታል ሲሉ ኢንስፔክተር ቹቹ ኦቴ ጨምረው ለብስራት ራዲዮ ተናግረዋል። መረጃው የኢደን ሽመልስ ነው። አሜሪካ በየመን የስደተኞች ማዕከል ላይ በፈጸመችው ጥቃት ቢያንስ 68 አፍሪካውያን ተገለዋል። በሰሜን ምዕራባዊ የመን የሁቲ ቁጥጥር ስር በሚገኘው የአፍሪካ ስደተኞች ማቆያ ጣቢያ ላይ አሜሪካ ባደረሰችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የታጣቂው ቡድን የቴሌቪዥን ጣቢያ ገልጿል። በሳዕዳ ግዛት በሚገኘው ማዕከል የቦንብ ጥቃት የተነሳ ከሟቾቹ በተጨማሪም 47 ሰዎች መቁሰላቸውን አል ማሲራ ዘግቧል። በወደመው ህንጻ ፍርስራሽ ውስጥም የተሸፈኑ በርካታ አካላትን የሚያሳይ ምስሎችን እየተጋሩም ይገኛል። ጥቃቱን በተመለከተ ከአሜሪካ ጦር በኩል እስካሁን በይፋ የተሰጠ አስተያየት የለም። የዩናይትድ ስቴትስ ማዕከላዊ እዝ ፕሬዚዳንት ዶናልድ ትራምፕ በመጋቢት 15 በሀውቲዎች ላይ የአየር ዘመቻ እንዲጠናከሩ ካዘዙ በኋላ ጦሩ ከስምንት መቶ በላይ ኢላማዎችን መምታቱን ከጥቃቱ ከሰዓታት በኋላ አስታውቋል። በጥቃቱ የሚሳኤልና ምሰው አልባ አውሮፕላኖችን የሚቆጣጠሩ ከፍተኛ ባለስልጣናትን ጨምሮ በመቶ የሚቆጠሩ የሀውቲ ተዋጊዎችን እና በርካታ የሀውቲ መሪዎችን ገሏል ብሏል። በሁቲ የሚተዳደሩ ባለስልጣናት በተደረጉት ጥቃቶች በደርዘን የሚቆጠሩ ንጹሀን ዜጎች ላይ መሞታቸውን ቢገልጹም በቡድኑ አባላት ላይ የደረሰውን ጉዳት ግን ጥቂት ነው ሲሉም ተደምጠዋል። በዚህ ወር መጀመሪያ ላይ በሁቲ የሚመራው የጤና ሚኒስቴር በቀይ ባህር ዳርቻ በሚገኘው ራስ ኢሳ የነዳጅ ማደያ ጣቢያ ላይ ባደረገው ተከታታይ የአየር ጥቃት ቢያንስ 74 ሰዎች ሲሞቱ 171 ሰዎች ቆስለዋልም ብሏል። የአሜሪካ ጦር ማዕከላዊ እዝ ሴንት ኮም ጥቃቱ የራስ ኢሳ ነዳጅ የመቀበል አቅም ከማውደን በተጨማሪም ሁቲዎች የጦር ዘመቻ እንዲያካሂዱ ብሎም በሚሊዮኖች የሚቆጠሩ ዶላሮችን ለሽብር ተግባራቸው ገቢ ማፍራት የሚችሉበትን እንቅስቃሴ ገተናል ብሏል። ባለፈው ወር ትራምፕ በሁቲዎች ቁጥጥር ስር ባሉ ቦታዎች ላይ መጠነ ሰፊ ጥቃት እንዲፈጽሙ ትዕዛዝ በመስጠት ሙሉ በሙሉ ይጠፋሉም ሲሉም ዝተዋል። ኢራን ቡድኑ እንዳታስጣጥቅም ትራምፕ አስጠንቅቀዋል። ሁቱን ታስጣጥቃለች የሚለው ውንጀላ ኢራን ደጋግማ የምትክደው ነው። እሁድ ዕለት ሴንትኮም አላማው እስኪሳካ ድረስ ግፊቱን ማጠናከርም ይቀጥላል ይህም የአሰሳ ነፃነትና በክልሉ ውስጥም የሁቲ የአሜሪካን እንቅፋት እየሆነ ነው ብሏል። ባለፉት አስርት ዓመታት የመን በእርስ በርስ ጦርነት ወድማለች። ይህም ተባብሶ ሁቲዎች የሀገሪቱን ሰሜናዊ ምዕራብ ክፍል ዓለም አቀፍ እውቅና ካለውና በሳውዲ ከሚደገፈው የየመን መንግስት ቀምተውም ተቆጣጥሯል። በጦርነቱ ከ150ሺ በላይ ሰዎች መሞታቸውና ሰብአዊ አደጋ ማስከተሉም ተነግሯል። 4 ነጥብ 8 ሚሊዮን ሰዎችም ተፈናቅሏል። ከየመን ህዝብ 195 ሚሊዮን ወይም ደግሞ ግማሽ ያህሉ የሀገሬው ህዝብ የሰብአዊ እርዳታ ጠባቂ ለመሆንም አስገድዶታል። ሰሜን ኮሪያ በዩክሬን ጦርነት ላይ ወታደሮቿን ለሩሲያ መላኳን አመነች። ሰሜን ኮሪያ ለመጀመሪያ ጊዜ ለሩሲያ ዩክሬንን ለመውጋት ወታደሮቿን መላኳን አረጋግጣለች። በመንግስት የዜና ወኪል ኬሲኤንኤ ላይ በተሰራጨው ዘገባ መሰረት የፒዮንግያንግን ጦር ወታደሮቹ የኩርክስን ድንበር ክልል ሙሉ በሙሉ ነፃ እንዲያወጡም ረድተዋል። ይህም በመሪው ኪም ጆንግ ኡን ትእዛዝ መፈጸሙን ዘግቧል። የፒዮንግያንግ ይህ ማረጋገጫ የተሰጠው የሩሲያ የግዛት አዛዥ ቫለሪ ገራሲሞቭ የሰሜን ኮሪያ ወታደሮችን ጀግንነት ካደነቁ ከጥቂት ቀናት በኋላ ሲሆን ሞስኮ የሰሜን ኮሪያ ወታደሮችን ተሳትፎ በይፋ ስታውቅም ለመጀመሪያ ጊዜ ነው። ከሰሜን ኮሪያ ከተላኩት 11 ሺህ ወታደሮች መካከል ቢያንስ 1 ሺ ያህሉ የተገደሉት በሶስት ወራት ውስጥ እንደሆነ እንደሚያምኑም ቀደም ሲል የምዕራባውያን ባለስልጣናት ተናግረዋል። ጌራሲሞቭም ሞስኮ የሀገሪቱን ምዕራባዊ ኩርስክ ግዛት ሙሉ በሙሉ መቆጣጠሩን ብትናገርም ዩክሬን ግን ሀሰት ስትል ውድቅ አድርገዋለች። ለመግለጫው ምላሽ የሰጠችው የአሜሪካ ሰሜን ኮሪያ ጦርነት ለማስቀጠል ኃላፊነቱን መሸከም አለባትም ብላለች። ባለፈው ዓመት ፒዮንግያንግ በሺዎች የሚቆጠሩ ወታደሮች ን ወደ ኩርስክ መላኳን የደቡብ ኮሪያና የምዕራቡ ዓለም መረጃ ያሳያል። ወታደሮችን ለማስተማራት የሰሜን ኮሪያ መንግስት የወሰነው በፒዮንግያንግና በሞስኮ መካከል በተደረገው የጋራ መከላከያ ስምምነት መሰረት ነው ሲል የሀገሪቱ መንግስታዊ ጣቢያ የዘገበ ሲሆን ለፍትሕ የታገሉት ሁሉም ጀግኖችና የእናት ሀገር ክብር ተወካዮች ናቸው ሲሉም ኪም መናገራቸውን በዘገባው ተጠቅሷል። ሰሜን ኮሪያና ሩሲያ ጥምረታቸውና ወንድማማችነታቸውን በኩርስክ ያሳዩ ሲሆን በደም የተረጋገጠ ወዳጅነት በሁሉም መንገድ ለማስፋት ከፍተኛ አስተዋጽኦ እንደሚያበረክትም በማከል ሰሜን ኮሪያ የሩሲያ ጦር እንደገና እንደምትደግፍም ገልጿል። የሰሜን ኮሪያ ወታደሮች የኩርስክ ተልኳቸው ካበቃ በኋላ ምን እንደሚሆንና ወደ ሀገር ቤት መመለስ ይችሉ እንደሆነ ግን የተነገረ ነገር የለም። በሮቦት ንቅለተከላ የአባቷን ህይወት ለመታደግ ኩላዊቷን የለገሰችው ልጅ አድናቆት ተችሏታል። በአነቃቂ የፍቅርናም የመስዋዕትነት ታሪክ ውስጥ አንዲት የ29 ዓመት ወጣት ሴት ልጅ የሰባ ዓመት ዕድሜ ያለው አባቷን አንድ ኩላሊቷን በመለገስ በህይወት እንዲቆይ ሁለተኛ ድል ሰጥታለች በሚል ተሞካሽታለች። ህይወት አድን ንቅለ ተከላ የተካሄደው በክሊቭላንድ ክሊኒክ አቡዳቢ ውስጥ ሲሆን በኩላሊት መድከም በመታገል ላይ የነበሩትን ማሙሽ ባሽር አህመድ በሮቦት ንቅለ ተከላም ተካሂዶላቸዋል። በግብጽ የሚኖሩት ይህ የሱዳን ቤተሰብ ወደ አቡዳቢ ለህክምና እያመሩት የኖን መንታ እህት የሚገኙበትም ነው። ከደረት በኋላ በደረሰ ድንገተኛ ኢንፌክሽን የአህመድ ኩላሊስ ላይ ከፍተኛ የመጀመሪያው ወጥመት የኩላሊት ስራውን እንደነበረበት ይመልሳል፣ የሚል ተስፋም ነበር። ነገር ግን ይህ ሊሆን አልቻለም። አባቷ በአሰቃቂ የዲያሊሲስ ክፍለ ጊዜም ሲታገል መመልከቷ ልብ የሚሰብር እንደሆነ ነው ትናገራለች። የአባቴን ጤና ቀስ በቀስ እያሽቆለቆለ ማየት፣ በትክክል ለመብላት ወይም ለረጅም ጊዜ ለመራመድ ሲታገል መመልከት ከባድ ነበር። ለአራት ሰዓታት በሳምንት ሶስት ጊዜ ወንበር ላይ ተቀምጦ ማየት፣ የዲያሊሲስ ማሽኑ ከጎኑ ሲሰራ ማየት በጣም ከባድ ነበር። ይሁን እንጂ ብዙም ሳይቆይ እሱን የማዳን የሚችለው በንቅለ ተከላ ብቻ እንደሆነ ግልጽ ሆነ። ወደዚህ ወሳኝ ደረጃ በምን ያህል ፍጥነት እንደደረሰን ስመለከት በጣም ደነገጥኩኝ። ከጥቂት ሳምንታት በፊትም በጥሩ ጤንነት ላይ ነበር። ታላቁ እህቴ ሁላችንንም ሰብስባ ሁኔታው ምን መደረግ እንዳለበት ገለጸችልን። መጀመሪያ ላይ አባቴ ከልጆቹ ኩላሊት ለመቀበል ፈቃደኛ አልነበረም። ይልቁንም ዘመድ ያልሆነ ለጋሽ ካለ በሚል ተስፋ አድርጎም ነበረ። ነገር ግን ጤንነቱ በፍጥነት እያሽቆለቆለ ሲሄድ ለእርሱ ለመስጠት ወሰንኩኝ። ንቅለ ተከላው ከተከናወነ በኋላ የኔና የአባቴ ትስስር ይበልጥ ጨምሯል ብላለች። የአካል ልገሳን በተመለከተ ለሌሎችም ባስተላለፈችው መልእክት ማንም ሰው ሊያደርገው የሚ ስለው ታላላቅ ነገሮች አንዱ እንደሆነ ግን ትናገራለች። ከቀዶ ሕክምናው በኋላ የሚመጡ በረከቶችም ማንም ሊገምተው ከሚችለው በላይ ነው ስትልም አክላለች።